ዳግ ይባላል በጣም አመፀኛ እና አስቸጋሪ ተማሪ ነው። አንድም ቀን የትምህርት ቤቱን ደንብ ልብስ ለብሶም ሆነ በዋናው በር ገብቶ አያውቅም። በላቸው ይባላል፣ የትምህርት ቤታችን ኃላፊ ነው። እንዲሁ ሲታይ ቁጡና ክፉ ይመስላል እንጂ ልቡ በጣም የዋህ ሰው ነው። በተለይ ዳጊን ማስተማር ይፈልጋል እንጂ በጣም ነው የሚወዱ። ቀስበን እንጂ ወይ ስበረዋ ስበረዋ እንዴት ነው ልቡ ያበጠው? በእናትህ ቆሮቆ እንዲያ አያጅ ዲህናዝሩ አጠፋ ፈሪድ ይባላል የዳጌ ልብ ጓደኛ ነው። ተዳጊ ትንሽ ሊለይ የሚችለው ከላይ በለበሳት ሸሚዝ ብቻ። እሱም ልክ እንደሱ እሱ አመፀኛ ተማሪ ነው። ቀን በቀን ሸሚዝ ምትረሳዋለች፣ ለትምህርት ቤቱ አዲስ ተማሪ ስትሆን፣ ስሟም ዲና ይባላል። አንቺ ነው ቆሌሽን ገፈፈሽ፣ አንቺ ማስወጣት ነው። ምን አድርገህ ጸጉር አትቆረጥም? እኔ ከመምከር በፊት ይሄን ለብሰሽ አንተስ

ታላቅ ወንድሜ ካስተዋወኳቸው አይቀር ማብለታችን የማንረሰውን አንድ አጋጣሚ ነገራችሁ። ለልደቱ ኬትም ኬትም ተባጥሼ ይህን የመሰለ ስጦታ ሳሪች ሰጠችዋል። እናንተም ደግሞ በዚሁ አጋጣሚ ይህን የመሰለ ስጦታ ለወንድም ለእናታችሁ፣ ለአባታችሁ፣ ለቤተሰቦቻችሁ፣ ለፍቅረኛችሁ መስጠት የምትፈልጉ ሰዎች እዚህ ጋር ማስቀመጥላችሁ ስልክ እየደወላችሁ ይዘዙት። የወላሆኝ ስጦታ ሰጥችው? እሱ ግን ዛሬ ላይ ያረገኝን ነገር ተመልከቱት። ያኔ ትምህርት ቤት ስትለማመጠኝ የነበረችውን የወርድን ታውቋታላችሁ ብዬ አስባለሁ። ከእሷ ጋር ዛሬ ላይውም ያውም ከትምህርት ቤት አውጥቶ ሲሸኛል። ዳጊ አሳልፈን። አንቺ ነሽ እኔን እንደዚህ የምትናገሪ አሳልፈን አለችት። አይደለም ተወሷ። ድሮም ወንድ ልጅ የጣሉበትን ሲያነሱበት ደስ አይለውም። ሰራ ልላት ይህን እኮ በሷ ቤት በቀናት እያፍጨረጨረች። እኔ የምለው አንተ ግን ምን ሺ ነው? የእውነት የምትወዳት ነው የሚመስለው። እኔ እንጃ እወዳታለሁ እንዴ! የምትፈልጊው ነገር ካለ ታዘዥ ው በእናትሽ፣ እቸኩላለሁ። መናገር የምትፈልጊውን ተናገሪና፣ ሊሄድ መጀመሪያ ተረጋጊ። በእንደዚህ አይነት መንገድ ማውራት አንችልም። እሺ ቀጥይ። ቅድም ቅድም ላይ ትቆያለሽ። ኦኬ፣ ቅድም ዳግን አግኝቸው ነበር እና ሰራለላት። እኔ እኮ በሷ ቤት በቀናት እያፍጨረጨረችኝ እኔ የምለው አንተ ግን ምን እሺ? ነው የእውነት የምትወዳት ነው የሚመስለው። እኔ እንጃ። እወዳታለሁ። እንዴ አይወደኝም። እርግጠኛ ነሽ? በእንደዚህ አይነት ነገር የሚቀልድ ይመስልሻል? ሴት ልጅ ደግሞ ብልሃተኛ ናት። ይህንን ደግሞ መጠቀም ያለብን ይመስለኛል። ተስማምቻለሁ። ያየህ አትሄድም እንዴ? ሲገፋኝ ዘመድ ትላለህ። ጣመታ እንዴ? አይዞ አይዞ ቀናበል ቀናበል እሺ ጀግና ነው። እሺ ምን ያህል በሰፈር መዋረድ እንደማትፈልግ አውቃለሁ። ዛሬ በዚህ ሁሉ ሰው ፊት እወድሻለሁ ልትለኝ እፈልጋለሁ። እድል ሰፈር ውስጥ ነው ያለ። ነው አይመለከተኝም። አላደርገውም። ጥሩ

ባክሽ ሁሉም ነገር ተሳክቷል። ሰውላ ፊት ነው ያለኝ፣ ግን እሱን በቀላሉ ብዬ ፍቅር ያደር እያደረ እየጨመረብኝ ነው። የምርሽና ገና ጌሞ አልገባሽም ማለት ነው በእኔ ምን ሆነህ ነው? ምንድን ነው? ምንድን ነው? አናግረኝ ሳሚ። አንተም ትመጣለህ፣ ጨዋታው ዋታው ያወጣው ስልክ ደውል። እሺ እሺ፣ ሄሎ፣ ወይ ስራውን ጨረስ አው፣ ስራው አልቋል። የባለፈው ስፓት ላይ ነው መጣ። እሺ፣ ቶሎ በይ። ይሄ ነው አው፣ ይሄ ነው። ደወላችሁላት? አው፣ ደውለናታል፣ እየመጣች ነው። ያቻ አትመጣች ወይ? ዳጊላስ ደበደበው እኮ አዘዝኩት። ያቺንም ጅል ጨምሮ ልክ እንዲያስገባልኝ አዝዣዋለሁ። ሰማኛለህ ማለት ነው

ሁሉም የጁን ያገኘዋል፣ ቢቆይ እንጂ መች ይቀራል። በፍቅር አለም ካንቺ ጋራ ስቀርብሽ ደስታ ልቀራ መውደዴን ክቃለት ጠብቅያ